ያላቸው ያላችሁ ሰማል በተማሪዎችን፣ አትተኩሱ ነውሩ፣ ነው ይሄ የትምህርት ቤት እንጂ የጦር ካምፕ አይደለም። ቴዲ አፍሮ እንዲሁም ሲያመሰግን የነበረው ቴዲ አፍሮ ዛሬ ከባለቤቱ ጋር ጋብቻውን አፍርሷል የተነገረ ይባላል። ጥበቃ ክፍል ያላችሁ ሰዎች ሰከን ነው ብሎ እናንተ፣ ነው ሰከን ማለት ያለባችሁ። ሲወጡ ሲገቡ ተማሪዎችን በፍቅር አስገቧቸው። ቅድም ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የልግሆን ሚዲያ ቤተሰቦች እንደምናላችሁ፣ እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን ባያላችሁ፣ በሰላም ክርስቶስ ብዛላችሁ የትዳችሁ። ውድ ቤተሰቦቻችን በድጋሚ ጊዜ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪድ እንግዲህ የምንመለከተው በደባርቅ ዩኒቨርሲቲ ትናንት ህዳር አስራ ሁለት ብፁዕ አባታችን አቡነ መቃርዮስ ባሉበት በእንባ ጮታቸውን አሰምተዋል። እንግዲህ ሰሞኑ የተፈጠረውን ነገር አንዳንድ ቪዲዮ አጋርቻቸው ነበረ። እራብን ብለው የምግብ ጥያቄ በሰላማዊ መንገድ እንጠይቅ ብለን ሰልፍ ብንወጣ ምላሻችን ጥይት ሆነ እያሉ ይገኛሉ ተማሪዎች። ለምን እኛ ተማሪዎች የያዝነውስ ኪብርቶ እንጂ መሳሪያ አልያዝንም። ተዋት ትግደለው እያልን ብልን ለምነው እንኳን ራበይ ብሎ እንደ ተማሪዎች በጋራ ደም ሲያሰማ የነበረውን ወንድማችንን ገድለውታል። ይህ ለምን ሆነ ሲሉ እንግዲህ አቤቱታቸውን ሊቀጳጳሱ በተገኙበት አሰምተዋል። እጅግ የሚያሳዝን ነገር ነው፣ እውነትላቸዋል እየተፈጸመ ያለው ሙሉ መረጃውን ማስደምጣችሁ ይሆናል። በተጨማሪ በትናንቱ እለት ቦሌ ሚካኤል ሰንበት ተማሪዎች የተፈጠረውን ችግር አስመልክቶ ምህላ ጸሎት አድርገዋል። ይህም የሆነው እንግዲህ የደብሩ ጸሐፊ ሲያጭበረብድ ለምን አጭበረበርክ ብለው ሲጠይቁ የነበሩ የደብሩ ሰንበት ተማሪዎችን አቅም ስላለው ብቻ ገንዘብ ስላለው ብቻ ጸሐፊው ሰንበት ተማሪዎችን አሳስሯል። በዚህ ጉዳይ ነው እንግዲህ ትናንትና በህዳር 12 በአመቱ የሊቀ መልአኩ ቅዱስ ሚካኤል መታሰቢያ ክብረ በዓል ላይ ሚላ ጸሎት አድርገዋል። ጮታቸውን ወደ እግዚአብሔር አድርገዋል። ጮታቸውን ይስማ። ቪዲዮውን አሳያቸዋለን። በተጨማሪ ድምፃዊ አርቲስት የዲ አፍሮ ምን ገጠመው? ጂጂ የምትባል ቲክተከር አዶናይ ስለቀረበ እነሱ ብሮድካስት ላይ እንግዲህ ከሚስቱ ጋር በድፍረት ወጣ ተፋቷል እያለች ትገኛለች። ሰምተን ምላሽ እንሰጣታለን። እውነት እላቸዋለሁ። የሰውን ትዳር የሚረብሽ እንዲፋቱም የሚያደርግ ሰይጣን ብቻ ነው። እንደዚህ ያለ ተግባር የተወጋ የሆነ እውነት በጣም የሚያሳዝን ነገር ነው። ጂጂ እያደረግ ቻለችው። ለማንኛውም መረጃውን ከየታንታ ነው የልትቻለችበት የሚለውን ቪዲዮን አይተ ምላሽ እንሰጣታለን። በሌላኛው መረጃችን ወንድማችን ጋዜጠኛ ነጋሽ ብራዳ ትዳሩን በቅዱስ ቁርባን አድርጓል እንኳን ደስ አለ በሉት። ኦርቶዶክሳውያን በጣም እጅግ የምንወደውና የምናከብረው ኦርቶዶክሳዊ ወንድማችን ነው። ለብዙዎች ኦርቶዶክሳውያን አርአያ የሚሆን ወንድም ዛሬ በይፋ ወጥቶ እንግዲህ አሳይቶናል። አርአያ ሊሆን ማለት ነው። እንኳን ደስ አለ በሉት ኦርቶዶክሳዊ ሁላችሁ። ቪዲዮ ላሳያችሁና እንመለስ። ሁለቱም አንዶኑ ዛሬ ሁለቱም አንዶኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱማ አንዶኑ ዛሬ ወንድና ሴት አርጎ እንደ ፈጠራቸው በኋላም በቃሎ አንዳደረጋቸው እናትና አባቱን የአዳም ልጅ ተዋል ከሚስቱ ጋር በሰላም ባንዲት ተባብራል። ሁለቱማ አንዶኑ ዛሬ በእግዚአብሔር በሕያው ቃሉ ሁለቱም አንድ ሆኑ ዛሬ ሁለቱም አንድ ሥጋ ሆነው ይኖራሉ። ብሎአስምሮናልጌታችን አስተምሮናል ጌታችን። በኦርቶዶክሳውያን እንዳያችሁት ነው። በጣም እጅግ የምንወደውና የምናከብረው ጋዜጠኛ ወንድማችን ነጋሽ በራራ እንግዲህ ስርዓተ ጋብቻውን በቤተ ክርስቲያን አድርገዋል። እንኳን ደስ አለ ወንድማችን ጋዜጠኛ ነጋሽ በራራ ሁላችሁ መልካም ምኞታችሁን ግለጹለት። የምትወዱት የምታከብሩት እንግዲህ በጣም ደስ የሚል ነው። እውነት ላችኋለሁ የወንድማችን ለሁላችንም ኦርቶዶክሳውያን አርአያ ይሆናል ብዬ አስባለሁ። እንግዲህ ያው ካገባ ቆየት ቢልም ነገር ግን ስርዓት ተጋብቻውን በቤተ ክርስቲያን አድርጓል። ስለዚህ ተጋብታችሁ ያላችሁ ኦርቶዶክሳውያን በቤተ ክርስቲያን ስነ ስርዓት ሳይሆን በዓለማዊ ጋብቻ ተጋብታችሁ ያላችሁ ኦርቶዶክሳውያን የወንድማችን ጋዜጠኛ ነጋሽ በራዳን ፈለግ ልትከተሉ ግድ ይላል ብዬ አስባል ነው ኦርቶዶክሳውያን። አንድ ኦርቶዶክሳዊ ወንድም ማለት የምፈልገው ይህን ነው። በጣም ብዙ ኦርቶዶክሳዊ የሆነው ኢትዮጵያውያን በአለማዊ ተጋብተው ነገር ግን ከተጋቡ በኋላ ይህን ነገር ማድረግ የማይመስላቸው አሉና፣ ስለዚህ ኦርቶዶክሳዊ የሆናቸው በአለማዊ ጋብቻ ያላችሁ ጋብቻችሁን በቤተክርስቲያን ማጽናት ትችላላችሁ። ቤተክርስቲያን ትፈቅዳለች። ስርዓተ ቅዱስ ቁርባን እንዲጸለይላችሁና በቤተክርስቲያን ስነስርዓት ጋብቻችሁን ማጽራት ትችላላችሁ ማለት ነው። ይህን ካልኳቸው ወደ ጅጅኔ ድስኪ ቴዲ አፍሮ ታላቁ የሙዚቃ ንጉስ፣ በኢትዮጵያ ብዙ አድማጭና ብዙ መልክቶችን ሀገራዊ፣ ቤተሰባዊ፣ ኢኮኖሚያዊ መልክቶችን ያስተላለፈው ስፖርታዊ፣ እንዲሁም ደግሞ የኢትዮጵያ እንቁ እንቁ የሆኑ አትሌቶቻችንን በሙዚቃ መንግስቶቻችንም ደግሞ በግጥም ሲቀጠቅጥ የነበረው ቴዲ አፍሮ እንዲሁም ሲያመሰግን የነበረው ቴዲ አፍሮ ዛሬ ከባለቤቱ ጋር ጋብቻውን አፍርሷል እንዲሁም ደግሞ ተለያይቷል። ይህንንም ደግሞ ከቅርብና ከጓደኞቹና ከቅርብ ወዳጆቹ እንዳረጋገጥ ነው። ቴዲ አፍሮ ተለያይቷል። ይህ የሆነበት ምክንያት ደግሞ ዋናው አዶናይ የሚባል በጣም ቆንጆና በጣም ሞቲቤት የሆነ በጣም ስትሮንግ የሆነ ልጅ ባቀረበው ኢንተርቪ ዘራፍ በማለት ሰግጡ ሲል ባለቤቱ፣ የቀድሞ ባለቤቱ አምለሰት እኔ እሰግጣለሁ በማለት የመጀመሪያ ሰገጠዋል። እርምጃ የወሰደችው በቴዲ አፍሮ ላይ በመሆን ይህንን ደግሞ ለጋብቻው መፍረስና እንዲሁም ደግሞ ታምቆ የነበረው ሁሉ በአምለሰት እርምጃ ተወስዶበታል። የዚህ ጉዳይ ባለቤት አዶናይ ይባላል። መልካም መልካም ቆንጆ ሸበላው አዶናይ ሰግጥ ብሎ ሴቶቻችንን አሰግጡ። የመጀመሪያ ተመቺ የሆነው ተመቺ የሆነችው አንለሰት ናት፣ እንዲሁም ሰግጣለች። ኦኬ ጋይስ፣ እንደሰማችኋት ነው እንግዲህ ጂጂ ቲክቶከሯ ይህን ብላ ከተናገረች በኋላ በጣም ብዙዎች እየወረዱባት ይገኛሉ። እኔም በጣም ሊያዘንኩባት እውነትላችኋለኝ። የሰው ትዳር ቢፈርስኛ ምንድን ነው የምንጠቀመው? በሰው ትዳር መፍረስ የሚያስደስተው ሰይጣን ብቻ ነው። እንግዲህ ልትል የቻለችበት ዋነኛው ትልቁ ምክንያት አዱናይ በእሷ ፖድካስት መቅረቡን አስመልክቶ ነው። እሷ ብቻ አይደለችም፣ በጣም ብዙ ሰዎች አንጨርጭሯቸዋል። እውነትላችኋለኝ። በጣም የሚያሳዝን ነገር ነው። እኔ ግን ማለት የምፈልገው እውነት ላችኋለሁኝ የቴዲ አፍሮና የአምለሰትን ትዳር ይስጣቸው። እውነት በጣም ፍቅራቸው ይለያል፣ ያስቀናል። እግዚአብሔር ይቅር በለሽ አንቺ። ግን እውነት እንኳን ተፋተው እንኳን ቢሆን ለማስታረቅ ይሞክራል እንጂ እንዲህ አይባልም። በሰው ትዳር መፍረስ አይቀለድም። በሰው ህይወት ውስጥ ጣልቃ ባትገቢ እላለሁኝ። አሁን ቀጥታ ወስዳችሁ በደባርቅ ዩኒቨርስቲ ጳጳሳት በተገኙበት ጨዋታቸውን አቤቱታቸውን ለመንግስት አቅርበዋል። እንግዲህ በጣም እጅግ የሚያሳዝን ነገር ነው። በደባርቅ ጊሮስ የተፈጠረውም በጣም ብዙ ተማሪዎችም እንደተጎዱና ህይወታቸውም ያለፉ ተማሪዎች እንዳሉ ተሰምተዋል። በጣም ያሳዝናሉ ነው ትላችኋለሁኝ። እንግዲህ የሁሉ ነገር የተፈጠረ ያለው ተማሪዎቹ ራበን ብለው ሰላማዊ ሰብ ስለወጡ ምላሻቸው ግን የሆነው ጥይት ነው። እነሱ ስኪብርቶ ነው የያዙት። በጣም ብዙ አቤቱታ አቅርበዋል አባታችን ብዙ አቡነ መቃርዮስ ባሉበት ትናንትና እለት በእለተ ሚካኤል ቀን እለት ነው ውይይት አድርገዋል። እስቲ ምን እያሉ ነው የሚለውን መረጃውን አስደምጫቸው። አደራችሁ አሜን። እግዚአብሔር ይመስገን ለተቀደሰችው ቀላ ደረሰን። እግዚአብሔር ይመስገን እንዲሁም በድጋሚ እያላችሁ አንድ ጊዜ በልልታ እንድታጨበጭቡ ውስጣችሁ ደስ እያላችሁ ለዚህን ቀላ ደረሳችሁ። እኛ ተማሪዎች ትናንት ምንድን ነበር ያነሳ ነው እግዚአብሔር ይስጣችሁ። እኛ ተማሪዎች እርቦናን ብለን ፍትህ ይሰጠን በምንለው ሰላማዊ ሰልፍ ምን ተነሳ? ተማሪዎች ጦርነት ምን ተከተለን ወት እርጎና እኛ ላለው ጠምቶና ላለው ወረጆችን ተማሩ ብለው ያሳደዱን በእውነቱ ምን ይሻ? እኔ በእውነቱ ከዚህ ላይ ሬሳ ወድቆ ማለት ነው ሞቴን ልሙት ዛሬ እኮ የእኛ ወንድሞች የሞቱ ብዬ ማለት ሬሳ ያነሳችሁ ተማሪዎች በእውነቱ ልንገራችሁ በስሜት ትወጣላችሁ። ምንድ ነው ይደረጋል? ጠዋት በለው እየተባለ መታ ወደ ላይ ተጉዘው እየተባለ ተማሪዎች እንኳን ተሸጉጠው፣ እውነት በቃ ከዚ ላይ ተደግኖ ማለት ነው ለተማሪ ያቺ ናት በእውነቱ ስንቱን ተማሪዎች አተረፈው። እኔ እንጃ ምን አይነት ቅንጭላት ነው ያለን በእውነቱ

ምግብ እኮ የሰው ልጅ አይገዘው፣ እርቆናል ጠምቶናል፣ ሳንበላ። እረ እኔ የሆነ ልጅ አንድ ልጅ አለ በእይታ እንኳን በያው አውቀዋለሁ። እረ ምንም የቀመስኩ አልመስለኝ አለ። ሲያረጉልን እንኳን አንዲዋ ሪጃ አዛጅ ሰው ይቀንሷታል

ሰላሙም ሰላም እንዲወርድ የምታደርጉልንም እናንተ ነበራችሁ። ውሃ ውሃ ሲል እንኳን ማለት ነው ህይወት በቃ ያስመንናል። ለእኛ ጥይት፣ ለእኛ ለተማሪዎች ማለት ነው አይገባም፣ አይገባም፣ አይገባም። በእውነቱ ነውር ነው፣ ነውር ነው። በቃ እኛ ፍትሕ ይሰጠን ላለ ትውልድ በቃ አድማበትንም ሆነ ምንሻም ሆነ አይጣብን

የተመቱ ልጆች የተወደቁ የተወደቁ ሁለተኛ ስንሄድ አለ እንክብካቤ እየተደረገላቸው ነው። በማነውስ የሚለውን ልናውቅና በቃ እኔ እንጃ የምጎማውን መስተካከል አለበት። ይህን ነገር ብናስተካክለው አሪፍ ነው እድሉ አመሰግናለሁ። አመሰግናለሁ። መልካም ልጅ የነገ መሪዎች የምትሆኑ ናቸው። እናንተም የዩኒቨርሲቲ በኃላፊነት ያላችሁ ጭልፋ የሚባሉ ምን አይነት ጭልፋ ነው ሆኖት? ጠቅላላ እሱ ሰብራችሁ ጣሉት። የነበረውን ጭልፋ መልሱት። ካለ የሀገር ሽማግሌዎች አላችሁ እዚህ፣ ይህን ብትጨምሩና ምግብ አንዳንድ ነገር ላይ ማህበራዊ ጉዳይ አስተባብሮ ሰማላችሁ። ወደ ዩኒቨርሲቲ ተጨማሪ ሰርበናል ማለት እኮ እግረኛ ወራውን ወሬ ፈረሰኛ አይደርስበት እንዳለው አባቶቻችን። ተማሪ እየተራሉ የቆሎ ተማሪ ከሆነ እኛ ለምደነው አለ ተስማ ለማረም ብለ ይህ ግን እናንተ ግማሹ የደሃ ልጅ ነው፣ ግማሹ የሀብታም ልጅ ነው። ያቅንጦት የለመደ በአንዳንድ ጊዜ ምግብ ሲከለከል ከባድ ነው። ሁለተኛ ደግሞ ለማሻሻል ነው እየመከርኩ ያለ። ስጠጣ ክፍል ያላችሁ ሰማሊ በተማሪዎችን አተኩሱ ነውር ነው። ይህ የትምህርት ቤት እንጂ የጦር ካምፕ አይደለም። ጥፋትም ካለ በቀጥታ ገብታችሁ የሚመለከቱን መምከርና ማስረንጂ ቶክስ ይረብሻል፣ ሁከትም ይፈጥራል። ያልተነገረ ነገር የተነገረ ይባላልና በጥበቃ ክፍል ያላችሁ ሰዎች ሰከንን በሉ። እናንተ ነው ሰከን ማለት ያለባችሁ። ሲወጡ ሲገቡ ተማሪዎችን በፍቅር አስገባቸው። ቀድም አስተዳድሉ ይናገር ነበረ። የግድ አስተካክሉ። የሀገር ሽማግሌዎች አሉ፣ ያው የምታሞንናቸው እነዚህ የሀገር ሽማ ዩኒቨርስቲ እንዲተካል ብዙ እንዲመጣ ያደረጉ ናቸው። ሁሉም እኮ ጎናችሁ ይሰለፋሉ፣ በሚዲያም ጭምር እኔ እንደማስተባብርላችሁ እና ለዓለም እንደማስተዋውቅላችሁ አረጋግጥ እፈልጋለሁ ነው። በእዚያም ደባዬ አሁን በሌላ እኮ የለም። ረብሻ እኮ ሲያየው አምናም በረሃብ ነው፣ አይታችሁ ነው። አሁን በረሃብ ነው። አገር እኮ የጸጋ አገር ነው። አገር እኮ የበረከት አገር ነው። እህል ያለበት አገር እኮ ነው። በረከት ያለበት አገር እኮ ነው።

እናንተም የምታጠፉት ጥፋት ከሆነ ተማሪ በተማሪ ገስጻችሁ መመለስ እንጂ ትምህርት ቤት ሆ ብለን ከተነሳን የውአይታችሁታል የመስኮትና ብዙ ንብረትን የፈሰሰበት። ይሄ ይህ እኮ የአማራ ክልል ሳይሆን የህዝብ ነው። ይሄ ህዝብ የሚማርበት ነው። መስታወት ሲሰበር፣ ንብረት ሲወድም፣ ምን ሲወድም፣ የት ነገ በስንት መከራ በስንት ልመና የተሰራ ዩኒቨርስቲ ላይ ፈራርሶ ሲታይ ከባድ ነው አለው። እንግዲህ የመስተዳደሩ የዞን መስተዳደሩ አይደራ ነው ችግሩ እንድትፈቱላቸው በእውነቱ ዝቅ ብዬ ነው መጠየቃችሁ። ስለ ወዳጅታ እንደምትፈቱ እርግተኛ ነ እናታችን የሀገር ሽማግሌዎች አላችሁ፣ ሌሎችም አላችሁ፣ ፕሬዚዳንቱም አለ። እናንተ በጋራ ሆናችሁ እንድትፈቱ ታድራል። ጸብ ጭቅጭቅ አካባቢያችሁን ያርቁላችሁ። የነበረ አመለካከታችሁን በዚህ ለተማሪው ጥሩ አስተሳሰብ ከእናንተ መልካም ግብረገብነት ገብነት ስለሚያስፈልጋቸው

ምራችሁ ተምራችሁ ተምራችሁ ተምራችሁ ለፕሮፌሰርነት ማድረግ ያብቃችሁ። እግዚአብሔር ኢትዮጵያ፣ በሀገራችን ላይ ያለው ጦርነት አምላካችን ነው ያስወግድልን። የኛ መራቢያሽ እኛ ጭቅጭቅ ለሀገራችን አይጠቅምም። በመነጋገር ሁሉ ይፈታልና፣ ይህ ረሃባችሁ ግን በእውነቱ እኛ ማንገብግቦላ፣ እኛ እንግዲህ ነው ሰናስቀድስ ነው። ዛሬም ጀምራችሁ ወደ ትምህርት ገበታችሁ ገብታችሁ ትምህርታችሁ ቀጥሉ። እንቀጥላለን ስለሆነ ምን ጊዜ እንቀጥላለን? እንቀጥላለን፣ እንቀጥላለን። ምግቡ ይስተካከልልን፣ ምግቡ ይስተካከልልን፣ ምግቡ ይስተካከልልን። ትምህርታችን ግን ከዛሬ ጀምሮ እንቀጥላለን የተመቱትን ወንድሞቻችንን

ከእንግዲህ እንድታውቁኝ አደርጋችኋለሁ። እንግዲህ ግማሾቻችሁ ከተለያየ ዓለም ስለሆነ በሚዲያ ውስጥ ካላችሁ እኔን የማያውቅ ሰው የለም። እኛም በማስታረቅ እንጂ ሰው በመጥበጥ አንፈልግም። እኛ አሁን በምስራቅ ሐረርጌ በጅጅጋ ወደ ሀያ አንድ ዩኒቨርሲቲ ውስጥ እንደዛ አይነት ረብሻ እየተፈጠረ ነበረ። አሁን ጅጅጋ የለም ሰላም ነው ያለው ምግባቸው፣ እኛ ገብተን ያስተካከል ነው። እንግዲህ አለማያ ዩኒቨርሲቲ፣ የተለያየ ዩኒቨርሲቲዎች አይተናል። አሁን ሰላም ያለ ሰማለ ቀድም ምግቡ የተስተካከለ ያላችሁ ጎንደር ዩኒቨርሲቲ እና ባህር ዳር ዩኒቨርሲቲ፣ በዛ አጋጣሚ ጥሩ ነው፣ ትክክል ነው። የመለሳችሁ እንደዚህ እንዲሆንላችሁ እግዚአብሔር ፍቀድላችሁ። አሜን። ቅዱስ ሚካኤልን ይጠብቃችሁ። አሜን። በዓሉን የሰላም የበረከት የፍቅር በዓል ያድርግልን። ጸብና ጭቄ ጭቅጭ ከሀገራችንን ያረቅልን፣ ለምድራችን ሰላም ያድርግልን። እነዚህ የቆሰሉ ወንድሞቻችንን ምረትን አግኝተው ሰርነትን አግኝተው

ና የዘላለሙ አሚን። መሌታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሀሳብሽ ድንግልነሽ በስጋሽም ድንግልነሽ ለአሸናፊ እግዚአብሔር እናት ሆይ ሰላምታ ላች ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽነሽ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ለወል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትና በረከትን ለመኝልን ኃጢአታችንም ማስተሰርልን ለዘላለሙ አሜን። ማይሰራ ኃጢአት እግዚአብሔር ይፍታ። ልጆች እግዚአብሔር ከእናንተ ጋር ይሁን። ዛሬ ጀምሮ እጃችሁ ስታውጡን ሁላችሁ ከዛሬ ጀምሮ ወደ ትምህርት ገበታችን ገብተን እንማራለን። ሰላም ለኢትዮጵያ ሰላም ለሀገራችን ያድርግልን። መልካም ትምህርት። እግዚአብሔር ከእናንተ ጋር ይሁን። እሺ አባታችን። ማይሰራ ኃጢአት እግዚአብሔር ፍታ። ልጆች እግዚአብሔር ከእናንተ ጋር ይሁን። ከዛሬ ጀምሮ እጃችሁ ሳውጥልሁ ሁላችሁ ከዛሬ ጀምሮ ወደ ትምህርት ገበታችን ገብተን እንማራለን። ሰላም ለኢትዮጵያ ሰላም ለሀገራችን ያድርግልን። መልካም ትምህርት እግዚአብሔር ከእናንተ ጋር ይ እሺ አባታችን አው ኦርቶዶክስን እንዳያችሁት ነው፣ እውነት ላችኋለሁ። በጣም እጅግ እጅግ ነው የሚያሳዝነውም ጉዳዩ። በአንድ በኩል ደግሞ ብፁዕ አባታችን ብፁዕ አቡነ መቃሪዎስ አኩርተውኛል። ቃላት የለኝም አባታችን ለመግለጽ። እንግዲህ ኦርቶዶክስ ይችናት ቀድማ የምትገኝ እዚህ ቦታ ላይ እንግዲህ ዩኒቨርሲቲ እንደመሆኑ መጠን የሁሉም ቤተ እምነት ያለበት ነው። ነገር ግን እዚህ ጋር ቀድመው ተገኝተው መስዋዕትነት ዋጋ እየከፈሉ ያሉ የኦርቶዶክስ ቤተክርስቲያን አባቶች ናቸው። አያችሁ አይደል? ዛሬ እኚህን አባት ነው ጣታቸውን ሁሉም ቀስሮባቸው ያለው በጣም እጅግ የሚያሳዝን ነገር ነው። ባካችሁ ከዚህ ከቅድስት ቤተክርስቲያን ላይ እጃችሁን አንሱ። ቅድስት ቤተክርስቲያን ሁልጊዜም ለሀገር ሰላም፣ ሁልጊዜ ፍቅር የምትሰብክ ናት። ሚካኤል ከተመሰረተ አምሳኛ ዓመቱ ነው ስልበት ትምህርት ቤቱም ያው ሲመሰረት አብሮ ተመስርቷል። አምሳኛ